ስ ዲሎማ ሪ ሰን ተርም ጤንስጥልን ውድ ተመልካቾች እንዴት አላችሁ? ላይክ ሰብስክራብ ሽር ማድረጉን እንዳትረሱ፣ የተለመደ ትብብራችሁ ይቀጥል። እናንተ ቤተሰቦች ስለሆናችሁ እያንዳንዱን ነገር በየቀኑ የምታደርጉትን መመልከትሽያለው። ስለዚህ ይህን ማድረጋችሁን ቀጥሉ። ቢንያም ካሴ ነኝ። ዛሬ ደግሞ የመካከለኛው ምስራቅን በተለይም ዶናልድ ትራምፕ ወደ ሳውዲ አረቢያ መግባታቸውን ተከትሎ ከሌሎች ሀገራት ሳውዲን ለምን መረጡ፣ ከዚህ ባሻገርም እስራኤልን ችላ ብሎ አታል የሚሉ መረጃዎችም እየወጡ ነው። ይህ ለምን ሆነ የመሐመድ ቢን ሳልማንና የትራምፕ ግንኙነት የግልም ወይም ደግሞ ፐርሰናል እየሆነ መጥቷል የሚሉ መረጃዎችንና አንደምታዎችን ሰፋ አድርጌ የማስመለክታቸው ይሆናል። የአሜሪካ ፕሬዝዳንቶች ከትላንቱ ዛሬ ፖለቲካውን ለመቃኘት ወደ መካከለኛው ምስራቅ የማተኮራቸው ምክንያት ዘርፈ ብዙ አንደምታ እንዳለው ይነገራል። ታዲያ የዓለማችን ዲፕሎማሲ ዛሬ መካከለኛው ምስራቅ ሆኗል። ለምን መካከለኛው ምስራቅ የሆነ? የአሜሪካው ፕሬዝዳንት ዶናልድ ትራምፕ መመረጥ ብቻ ሳይሆን እስራኤልና ኢራን የገቡበት ሰጥ አገባ እንደሆነ ይነገራል። የሪያድና የዋሽንግተን ግንኙነት ደግሞ ከመቼውም ጊዜ በላይ የተሻሻለ ከየትኛውም ጊዜ በላይ መልካም አጋጣሚ ሊፈጥር እንደሚችል በርካቶች እየተናገሩለት ይገኛል። በዚህ ሁሉ አካሄድ ደግሞ ነገሮችን መፍትሄ ማምጣት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቤት ስራቸው እንደሆነም እየተነገረ ነው። ነገሩ ከዚህ ሊያልፍ ይችላል። እስራኤልና ኢራን ውጥረት ውስጥ በገቡበት ሰዓት የተደረገ ጉዞ ከመሆኑን ባሻገር ተል አቪቭን ሳይረግጡ ወደ አሜሪካ ተመልሶ ይሄዳሉ የሚለው መረጃ ደግሞ በእርግጥም አነጋጋሪ ሆኗል። በእርግጥ ዶናልድ ትራምፕ እንዲህ አይነት ውጥ እንደሌላቸው እየተነገረ ይገኛል። የትራምፕ መካከለኛው ምስራቃዊ ፖለቲካ የክፍለ ዘመኑ ምርጥ የፖለቲካ አካሄድ እንደሆነ ቢነገርለትም ኢራንና እስራኤልን ከማስታረቅ ይልቅ ልዩነታቸው ሰፋ ሊያደርግ ይችላል የሚል ሀሳብም በሌላ በኩል የተቀመጠ ይገኛል። እንደማስበው አሁን ግልጽ ነገር ነው። በትራምፕና በኔታንያሁ መካከል ያለው ውጥረት ልዩነት ፈጥሯል። ይህ ልዩነት የመጣው ከቀደመው አስተዳደር ነው። እናም ይህ ምልክቱ ነው መልእክትም ነው። ምክንያቱም ትራምፕ ድርድር ፈጣሪ ፕሬዝዳንት ናቸው። ትኩረታቸው የኢኮኖሚ ደህንነት ነው፣ ለአሜሪካ ቀጠራዊ አጋርነት ይህን መሰረት ያደርጋሉ። መጀመሪያ ይህን አዲስ አካሄድ ቅድሚያ ለመስጠት ጂኦ ፖለቲካውንና ጂኦ ኢኮኖሚውን ግምት ውስጥ አስገብተው ወደ ገልፍ ሀገራት አምርተዋል። ምናልባትም ይህ ምልክቱና አስፈላጊው ነገር ሊሆን ይችላል።

ታዲያ ሪያድ ሲደርሱ አጀቡ እንዲሁ ከባድ ነበር። የአሜሪካ ፖለቲከኞች የተለያየ አንደምታዎችን ለመስጠት ቢሞክሩም ሳውዲ አረቢያ ሪያድ ሲገቡ የሪያድ ተዋጊ ጀቶች አጅበዋቸዋል። ትራምፕ እርግጥ በኩራት በኤርፎርስ ዋን ሲራመዱ ወይም ተሳፍሮ ሲሄዱ ቢታዩም እንዲሁ የሮያል ፎርሱ እጅጉን አጀቤታው እጅግ የሚያስገርም ሆኖ ተገኝተዋል። ለምን ይህ ሆነ? የአሜሪካን ፕሬዝዳንት ያህል ታላቅ መሪ ወደ ቀጠናው ብቅ ሲሉ ሪያድ ምንም ልትሆን ትችላለች። በእርግጥም የሪያድ ፖለቲካ ዛሬ ከትላንቱ የተለየ ባይሆነ ሆነ ዓለም ጉዳዩን የምትመለከትበት ጉዳይ ሌላ መልክ እያሰጠው መጥቷል። የአሜሪካ ፕሬዚደንቶች እንደተመረጡ ወደ ሪያድ መሄድን ፋሽን አድርገውታል። አሊያም ለምን ምርጫ አደረጉት በርካቶች ይጠይቃሉ። ያም ሆኖ ግን ነዳጅም የተለያዩ ሀብቶችም በሳውዲ አረቢያ ስለሚገኙ የአሜሪካ ፖለቲከኞች ትኩረታቸው ላቱን አችለም። ሁኔታው እጅግ ውስብስብ የመካከለኛው ምስራቅ ጦርነት እየተባባሰ በመጣበት ሰዓት ዶናልድ ትራምፕ ወደ ቀጠናው ብቅ ማለታቸው መልዕክቱን የዋዛ አያደርገውም። ትራምፕ በ2016 ወደ ስልጣን ፕሬዚዳንት ሆነው ሲመጡ ቁም ምርጫቸው ሳውዲ አረቢያ ነበረች። የመጀመሪያ ጉዟቸው ወደ ሳውዲ አረቢያ ነበር። ታዲያ ትራምፕ የመጀመሪያ ዓለም አቀፍ ጉዟቸው ወደ ቫቲካን ነበር ቢባልም ነገር ግን ያኛው ለፖፕ ፍራንሲስ ቀብር እንጂ እንዲህ አይነት ዲፕሎማሲያዊና ኢኮኖሚያዊ ጉዳዮችን ግምት ውስጥ አስገብተው እንዳልሆነ በግልጽ የሚጠቁም ያደርገዋል። የአሜሪካ ፕሬዚደንቶች ሪያድን የሚመርጡበት በርካታ ምክንያቶች አሏቸው። ከምክንያቶቹ መካከል ነዳጅና የተለያዩ ሀብቶች አሊያም በጥቅሉ ኢንቨስትመንት ሲሆን ይህን ጉዳይ በምን አይነትና በምን ፖለቲካዊ ሂደት ምክንያት ወይንም ምጣኔ መመዘን ይቻላል የሚለውንም ትኩረት የሚሰጡበት ሆኗል። የሪያድና የዋሽንግተን ግንኙነት በቀላሉ ሊቃኝ የማይችል በቀላሉ ደግሞ ከመካከለኛው ምስራቅ ርቆ ሊሄድ የማይችል እንደሆነ በርካቶች በተለያየ አቅጣጫ ሆነው ሀሳባቸውን ለማጋራት ይሞክራሉ። Today we begin a new chapter that will bring lasting benefits ዛሬ ለሁሉም ዜጎቻችን ዘላቂ ጥቅም የሚያስገኝ አዲስ ምዕራፍ ከፍተናል። ዛሬ የአሜሪካ ሕዝብ ተወካይ ሆኜ እዚህ ፊታችሁ የቆምኩት ስለ ፍቅር፣ ወዳጅነትና ተስፋ መልእክትን ለማስተላለፍ ነው። የእኛ ምኞት በቀጠናውና በዓለም ሰላም፣ ጸጥታና ብልጽግና ነው። አንድ የአሜሪካ ፕሬዝደንት ምርጫ እንዳሸነፈ ብቅ የሚልበት ሀገር አሊያም ቀጠና በግልጽ የዋይት ሀውስን የፖሊሲ ዝንባሌ የሚያሳይ መሆኑን ያለም አቀፉን ፖለቲካ ጠንቅቀው የሚረዱት እንደ አሜሪካዊው የፖለቲካ ሳይንስ ተመራማሪና ደራሲ አላን ኢራ ኢብራሞዊትስ አይነቶቹ ቁልፍ ሰዎች ያምኑበታል። ጂሚ ካርተር በ1978 ሳውዲን ከጎበኙበት ጊዜ አንስቶ ወደ ዋይት ሀውስ የመጣ እያንዳንዱ የአሜሪካ ፕሬዝዳንት ቢያንስ አንድ ጊዜ ሳውዲን ጎብኝተዋል። ለዚህም ነው ሳውዲ አረቢያ ቁልፍ ቀጠናዊ የአሜሪካ ጋር ሆናለች ተፈላጊነቷም ከፍ ያለ ነው የሚባልላት። ካርተር አንድ ጊዜ፣ ጆርጅ ሄርበርት ወከር ቡሽ ሁለት ጊዜ፣ ቢል ክሊንተን አንድ፣ ጆርጅ ደብልዩ ቡሽ ሁለት፣ ባራክ ኦባማ አራት ጊዜ፣ ትራምፕ እስካሁኑ ጉብኝታቸው ሁለት ጊዜ የሁለቱ ቅዱስ መስጊዶች አገር ወደሚሏት ሳውዲ ብቅ ብለዋል። የአሜሪካ ፕሬዚደንቶች ለምን ሪያድን በዚህ ልክ ትኩረት ሰጠዋት? ያላን ኢራ ኢብራሃም ዋይትስ ሀሳብን አረዳድ ግምት ውስጥ ማስገባት ከበቂ በላይ ምላሽ ይሆናል። የአሜሪካውያን ፖለቲካ ምርጫ የፖለቲካ ፓርቲዎች በአሜሪካ መሰል ጥናቶችን ያደረጉ በመሆናቸው በእርግጥም የዋሽንግተን ፖለቲካዊ ቅኝት ወዴት ሊያመራ እንደሚችል የፕሬዚዳንቱ እግር ከምርጫ በኋላ የረገጠባትን አገር አስፈላጊነት፣ ስትራቴጂ፣ የኢነርጂ ሀብትና መሰል ዓለም አቀፋዊ ተቀባይነትን ግምት ውስጥ ማስገባት ምላሹን ያረጋግጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሳውዲ አረቢያ ገቡ ዛሬ የሚለው ከዚህ አንጻር አብሮ ሊታይ የሚገባው በእርግጥም የፖለቲካ ዝንባሌውን ሪፐብሊካኑ መካከለኛው ምስራቃዊ ለዛውም ኢነርጂ ቱጃሮችን ያማ ነው እንዲሉ በር ይከፍታል። ትራምፕ በሁለተኛው ዙር የፕሬዝደንትነት ዘመናቸው ለመጀመሪያ ጊዜ ዓለም አቀፍ ጉዞ ሲያደርጉ ሲሆን ምርጫቸው ሳውዲ ከዛም ካታርና አረብ ምሬቶች መሆኑ ትርጉሙ የሀብት ፖለቲካ ጭምር ያደርገዋል። ዶናልድ ትራምፕ በ2016 ወደ ስልጣን ሲመጡም ዋይት ሃውስ ከገቡ በኋላ የመጀመሪያ ጉዟቸው ሪያድ እንደነበረች ይታወሳል። ለትራምፕ የነ መሐመድ ቢን ሳልማን ኤምቤስ አስተዳደር የተመቸ መሆኑን የሚጠቁም ባይመችም ከኢኮኖሚ አማራጮች ሁሉ ሪያድ ትልቁን ቦታ እንዳያ ዘጅ የሚያስገነዝብ ሆኗል። ታዲያ የአሜሪካው ኤርፎርስ ዋን የፕሬዝደንቶች መጓጓዣ ሪያድ ሲደርስም የሳውዲ አረቢያ ሮያል አየር ኃይል ኤፍ 15 ተዋጊ ጀቶች ትራምፕን ሲያጅቧቸው ተመልክተዋል። የሪያድ አየር ክልል በአሜሪካ ደህንነት ጸጥ ረጭ ሲል፣ ትራምፕ ፕሬዝደንታዊ አቀባበሉን በኩራት ሊመለከቱት አስበው የመጡበት ሳይሆን ነገ ከነገ ወዲያ ዓለም ልትደርስበት የምትችለውን የኢኮኖሚ አካሄድ ከግንዛቤ በማስገባት ያደረጉት ነው ዞ እጅግ በቀጠናው ላይ አደጋ በተጋረጠበት ሰዓት የተደረገ ነው። በጋዛ ያለው ጦርነት ቀጥሏል። የሰብአዊ ቀውስ ጉዳይም በጋዛ ከፍተኛ ደረጃ ላይ ደርሷል። ስለዚህ የአረብ መሪዎች በጋዛ እየተራበ ላለው ሕዝብ ድጋፍ እንዲያቀርብና ጦርነቱ እንዲቋጭ ፕሬዝዳንቱ ላይ ግፊት ያደርጋሉ። ር ል ጂሲሲ ሪ በመካከለኛው ምስራቅ ለሶስት ቀናት የሚቆዩት ትራምፕ ሪያድ፣ ዶሃና አቡዳቢ መዳረሻቸው ሆነዋል። ታዲያ ትራምፕ የመጀመሪያው ዓለም አቀፍ ጉዞቸው ወደ ቫቲካን የፖፕ ፍራንሲስን የቀብር ስነስርዓት ለመታደም ተጓዙ ከሚለው ባሻገር ፖለቲካዊና መጣኔ ሀብታዊ ጉዞቸውን አህዱ ብለው የጀመሩት በሳውዲ አረቢያ ሪያድ ሆኗል። ታሪካዊ ምልሰት በሳውዲ አረቢያ ዋይት ሀውስ የሚለውም ለዚህ ሆነዋል። ትራምፕ ኢንቨስትመንትን በቀጠናዊ ጉዳዮች ላይ ዲፕሎማሲዎችንል ለመተካከል ሳውዲን ከእስራኤል ጋር ማወዳጀት የመቶ ቢሊዮን የጦር መሳሪያ ሽያጭ የጉዞአቸው ማዕከል ቢሆንም ጎን ለጎን ደግሞ ግላዊ ስሜቶች ከፖለቲካው አንጻርም ተይዘዋል። የአንድ ትሪሊዮን ዶላር በአሜሪካ ኢንቨስትመንትን ለማረጋገጥ ከልዑል አልጋ ወራሽ መሐመድ ቢን ሳልማን አረንጓዴውን ምልክት ለማግኘት እንዲሁም ከነበረው የ600 ቢሊዮን ኢንቨስትመንት ቃል የተገባው ማለት ነው በጥፍ ገደማ ማሳደግ እንደሚሆን እየተወሳ ይገኛል። ትራምፕ በቀጠናው ላይ እስራኤልና ኢራን ውጥረት ውስጥ በገቡበት ሰዓት ያደረጉት ጉዞ ከመሆኑም ባሻገር ቴል አቪቭን ሳይረግጡ ወደ አሜሪካ መመለስ ዓላማቸው ነው መባሉ ደግሞ አነጋጋሪ ሆኗል። ኢየሩሳሌምን የእስራኤል ዋና ከተማ ያደረጉ፣ ጎላን ተራሮችን ለእስራኤል አሳልፎ የሰጡ እንዴት በኔታኒው ላይ ጨከኑ የሚል ጥያቄ ሲነሳ በእርግጥም ትራምፕና ኔታኒው ተቃቅደው ይሆን የሚል ሀሳብ ያስነሳል። በእርግጥ ዛሬ ወዳጆች ነን በሚል እንደሞገዱ ናቸው ሁለቱም ወገኖች። የሪፐብሊካኑ ጉዞ እስራኤልን ጀርባ መስጠት አረዳድ አይኖረውም። ትራምፕ የኤነርጂ ባለጸጎችን ሪያድን፣ ዶሃንና አቡዳቤን አተኩረውባቸዋል። ካን ኢኮኖሚና የሪል ስቴት ቢዝነስም ግምት ውስጥ አስገብተዋል ተብሏል። ጆን ቤ አልተርማን በዋሽንግተን መሰረቱን ያደረገው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ከፍተኛ ምክትል ፕሬዚዳንት ሲሆኑ ትራምፕን የሚያስተናግዷቸው እነ ሳልማን ለጋስና እንግዳ ተቀባይ ይሆኑላቸዋል በሚል ጉዞውን ይገልጹታል። ስምምነት ላይ ለመድረስ ቁርጠኞች ይሆኑላቸዋል። ትራምፕን አይተቿቸውም፣ ይባስ ብለው የተመቻቸ አቋም ውስጥ ይገቡላቸዋል። አስተናጋጆቹ የትራምፕን ቤተሰቦች የቀድሞና ወደፊት የቢዝነስ አጋሮች በሚል ያስተናግዷቸዋል በሚል የትራምፕን ጉዞ ገልጸውታል። በሳውዲና በአሜሪካ መካከል ያለው ትስስር የቆየ ነው። በመካከለኛው ምስራቅ ቁልፍ አጋር ነን፣ ለ80 ዓመታት የዘለቀ ጥምረት በትላልቆቹ ፍላጎቶች፣ በተለይም በደህንነት በኢኮኖሚና በተለያዩ ዘርፎች እጅግ በብዙ ዘርፎች የግንኙነቱ መሰረት እርግጥ ጥልቅና ግዙፍ ነው። ትራምፕ ወደ ቀጠናው ብቅ ሲሉ እስራኤል አእምሯቸው ውስጥ ካለመግባቷ አባሻገር በኢራን የሚደገፉትን ሁቲዎች ላለማጥቃት መወሰናቸው ቴላቪቭና ዋሽንግተን እንደ ወትሮ አለመሆናቸውን ግን ሊያሳምን ይችላል። በእስራኤል የአሜሪካ አምባሳደር ማይክ ሆክቤ ትራምፕ ወደ እስራኤል የማይመጡት ጉዳያቸው ኢኮኖሚ ስለሆነ እንጂ ቴላቪቭን ከመግፋት እንዳልሆነ ሊታወቅ ይገባል ብለዋል። በትራምፕ የመጀመሪያ ጉዞ ላይ እስራኤል አለመካትቷ በግልጽ ምን ሊያሳይ ይችላል በሚል ጥያቄ የተነሳላቸው የሚድልስት ፕሮግራሟ ዳይሬክተር ሳናም ቫኬል ሀሳብ ባቸውን ያስቀምጣሉ። ምናልባት የዓለማችን ዲፕሎማሲ ወደ መካከለኛው ምስራቅ ባዘነበለበት ስርዓት ትራምፕ ወደ ሳውዲ መምጣታቸው ትርጉሙ የበዛ ሆነዋል። የፕሬዚዳንቱ ልጅ ኤሪክ ትራምፕ የገልፋ ሀገራት እውነተኛ የዋይት ሀውስ ወዳጆች ናቸው ከማለታቸውም በላይ አባቴ ትራምፕ ከሳውዲ ከካታር ና ከኤሚሬቶች መሪዎች ጋር ልዩ ትስስር አላቸው ብለው ታርፈዋል። የግል ግንኙነታቸውን የሚያሳይም ነው የትራምፕ ድርጅት በጂዳ በዱባይ ና በዶሃ የሪል ስቴት ፕሮጀክት ውስጥ ነው። የጋዛ የኢራን የሶሪያ በጥቅሉ የመካከለኛው ምስራቅ ጉዳይ፣ ሲነሳ እስራኤልም የጦር መሳሪያ ሽያጭም ግምት ውስጥ ገብተዋል። የሪያድ ና ዋሽንግተን ግንኙነት በአሁናዊው የትራምፕ ጉዞ የንግድ ነው። እንደ አሜሪካ የንግድ ሚኒስቴር የአሜሪካ ቀጥተኛ የውጭ ኢንቨስትመንት ኤፍዲአይ በሳውዲ በ2023 ብቻ 11.3 ቢሊዮን የአሜሪካ ዶላር ደርሶ ነበር። የሳውዲ ኤፍዲአይ ስቶክ በአሜሪካ በአብዛኛው በትራንስፖርት፣ በሪል ስቴት፣ በፕላስቲክ፣ በአውቶሞቲቭ፣ በፋይናንስ አገልግሎት ና በሌሎች ዘርፎች 96 ቢሊዮን ዶላር ደርሷል። ለዚህም ነው ጉዞ አንደምታ የበዛ ነው የሚባለው። የስፔስ ኤክሱ ኤለን መስክ በሪያድ ቅንጡ ምሳ እጅግ ወሳኝ ከተባሉ ሰዎች ጋር መጋበዙም ግንኙነቱ ዲፕሎማሲያዊ ንግድም መሆኑን የሚጠቁም ያደርገዋል። በሳዑዲ ና በአሜሪካ መካከል ያለው ትስስር የቆየ ነው። በመካከለኛው ምስራቅ ቁልፍ አጋር ነን። ለ80 ዓመታት የዘለቀ ጥምረት በትላልቆቹ ፍላጎቶች በተለይም በደህንነት በኢኮኖሚ፣ ና በተለያዩ ዘርፎች እጅግ በብዙ ዘርፎች የግንኙነቱ መሰረት እርግጥ ጥልቅና ግዙፍ ነው።